አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ የረምላ ለማፔሽ ተከታታዮች እናቴ ጋር ዛሬ ጫካ እየገባን ነው ጫካ ልንሄድ ነው እንደምታዩት ከሳች ሌላ ሀገር በሉት በቃ ያው ወክ እያደረግን እያዝናናችኝ ወክ ልናደረግ ነው ማለት ነው በነገራችን ላይ እናቴም በጣም ነው ጫካ የምትወደው እኔም በጣም ነው የምወደው ተገናኝተናል አልኳችሁ። ሰው ለካ ገጥሞ ነው ጓደኛ የሚሆነው። ልጅሽ ነኝ እኔ እኮ ጓደኛ ይመስልሽ ነው? አረ አረ እንጂ ነው ምን አሁን ነው ነው አሁን በገደል ነው የምንሄደው ነው ብላኛለች። እንደምታየው ጥቅጥቅ ያለ ደን ነው ጫካ ነው እና በዚህ እየሄድን እንገኛለን። በነገራችን ላይ እናቴ ጋር እንደዚህ አይነት ቦታ መሄድ በጣም ከበፊት ጀምሮ እንይር ነበር ከደሴ የራሱ ኮምቦልቻ በእግራችን እንሄድ ነበር ወላሂ በመንበረ ፀሀይ አርገን ውስጥ ውስጡን ጫካውን ማለት ነው፣ ወክ እያረግን ዘና እያለን። ያው አሁን እኔ ወደድ ምናምን ሲበዛ ልጆችም ድካምም ተጫጫ ነኝ። ያው እሷ ልጅ ናት ታውቃላችሁ፣ እርጅና እኔ ላይ ተጫጫ ነኝ። ከዛ አልሆነልንም እና እሷም አምስት ነው የወለደችው እኔም አምስቱ ብቻ አለሁ። እንግዲህ ስለ ልጅ እኔን አታስተምረኝ ከዚህ በኋላ አታስተምሪኝ ነው እኩል ነው የምናወራው ጨምሪ ሀ ጨምሪ ወለጅ አሁን አሁን ወለጅ ምን ችግር አለው ባልቴት አይደለሽም አላየሽም አንቺ እኮ ገና ስልሳ እንኳን አልገባሽም አም ሰባ ምናምን የሆኑት ሴትዮ እኮ ወለዱ ሌላ ታሪክ ነው ለየት ያለ ሆኖ ነው። ዙሮ እና ጫካ የገባን እንገኛለን። እናንተ ራሱ ኑ ቆይ፣ አገሩ ላሳያችሁ። እዚሁ ሆኜ መጀመሪያ እዩት፣ ያለንበት ቦታ ሄ ነው። ይታያችኋል አይደል? ይታያችኋል አይደል? እንዲህ አይነት ተፈጥሮዊ አየር መሳብ አእምሮኝ ነው እዚህ የመጣሁት። ወዲያ ያለውን ተራራው ላይ ያሉት እንዴት ተሽማ ምን ያች እንዴት እንደሚያምር ማለት ነው እና ሁሉም አለ። ይሄ እኛ ያለንበት ቦታ ራሱ እዩት እንዴት እንደሚያምር ማለት ነው። አየችት። እና እንደዚህ አይነት ቦታ ላይ ናት ያለች። የቶቹን የቶቹ፣ እነዚህ ያ ቤት ነው ችአለሁ። እና እዚህ ነው የሚገኘው እንግዲህ። ውክ ውክ እያረግን ነው። ፈታ በሉ፣ አብረን ፈታ እንበል። ወደ ላይም ወደታችም እሚያምር ነው። አየሩ እንዴት ደስ እንደሚል አልነግራችሁም። በቃ የሆነ ብሉይ ብሉኝ የሚል አየር ነው ብቻ። እንዴት እንደምነግራችሁ አላቅም። ልጆቹን በነገራችን ላይ እየታርጋችኋቸው እንዳትሉን ራሳችሁን አስተዳድሩ ብለን ከቤት ካስወጣናቸው ቆየን። አበቃ፣ ራሳቸውን ይስሩ ያብሉ በ አስራ ስምንት አመት ዓመት ነው የፈረንጅ ልጅ የሚወጣው። እኔ ደግሞ የሀበሻ ልጅ በአስራ ሶስት መሀመድን አባረር ያለው ሄራማ ማን ይዛ ልጆቻቸውን እየሰሩ እያበሉ ነው። እኔና እናቴ ጫካ ገብተን ደስ የሚል ቆይታ ቆይተን ወደ ቤት እንመለሳለን። ና በቃ እንደምን ነው ሸዋ እንደገና ያለ ነው እላቸዋለሁ። ለማንኛውም እስከ መጨረሻው ድረስ አብራችሁ ኑሆኑ ላይክ ሸር አድርጉ። ኦኬ ሰብስክራይብ አድርጉ። ዘና እንበል።

ወንድም እኔ በነገራችን ላይ ንጹህ የአየር በጣም ነው የሚመቸኝ። እንደዚህ ለምለም ቦታ መምጣት በጣም ነው የምወደውና አያችሁ፣ ካሜራማኔ እናቴ ናት በነገራችን ላይ። ለገደሉ ብዬ ቡትስ ነው ያረኩት። ለመረምረሚያ አብያ በቡትስ ከተማ ነው ከተማ፣ ችግር የለው ተከታሉ ይበቃ ልከታል አንድ ጊዜ ሄደን ሀቢብ በሌላ ቦታ እኛ በሌላ ቦታ የተለያየንበት የሚገርም ጋር እኮ ነው። ሳሩ፣ ገደሉ፣ ምን የማያምር ነገር አለ? በአላህ በጣም ነው የሚያምረው። በጣም በጣም በጣም በጣም አረንጓዴ ለምለምነቱ፣ በዛ ላይ አየሩ፣ ሁሉ ነገር ነው የሚያምረው። ደግሞ አየሩ፣ እንደዚህ አይነት አየር እኮ ከተማ የትም አታገኙም። አዎ አለ እንዲህ አይነት አየር ከፍላችሁ ራሱ አታገኙ ዩት ዩት ዩት ዩት በራህማን ዩት ዩት ያለንበትን ቦታ ወይኔ፣ ወይኔ! ወደ ግራራምባ ነን ያለነው አይደል? አዎ ወደ ግራራምባ ነን ያለነው አሁን ግራራምባ የግራራምባ ልጆች ይሄን የመሰለ መልክዓ ምድር ይሄን የመሰለ አየር አላችሁ። ተከፍሎ እራሱ እኮ አይገኝም። እኔ እነሱን መናገር አጠፋሁት። አየሽው መሬቱ ዘመድን ዘመ ረቀረገገኝረ ያስጎራል። አረ ያስጎራል። አረ ተይ ተይ፣ እናቴ ወደድኩት ይሄን ቦታ እዚሁ። ውስቲ እንደው ግን ምን ችግር አለው? እሱ እኮ ይመቀኘን ይሆናል መንግስት ያስነሳናል። አስቀምጡነ እንደው ምን አለበት ይሄ ጫካ ብቻውን ተሚያድር ሰርተንበት ብንቀመጥ፣ ጉድ እዩት እስቲ አቦ እዩት እስቲ ይህን ተፈጥሮ እዩት። የምር እኔ መንግስት የማመለክተው ነገር ምን ችግር አለው እዚህ ሰርተን ብንቀመጥ በነጻነት ማማ እሺ። አሁን እንግዲህ አመመድ የከመኝ አይሰራም

አሁን እንኳን እንትን ለማውጣት እንኳን የሚኒስትሪ ካርድ እያሉ ነው መሆን። አሁን እናቴን ያስተማራት መምህር አልንዴ አስተምሮኛል፣ አልተማርኩም ጌታቸው ዱብዬ የሚባለው ሱብሀና አለ ገርመኛ ልውላኝ። እናቴንም አስተምሯል እኔንም እያስተማረኝ እያስተምሯል። የእኔ ተማሪ ልጅቱ ም ኧረ እናቴ አሁን እስራቅ እንታይ ሌላ ሀገር ሄድን። ከደሴ እንዳንወጣ እንወጣ በኋላ ደግሞ ጅብ በነገራችን ላይ ማለት ነው፣ ህፃን ነኝ የዛን ጊዜ። ዘመድ ልን ጠይቅ ብለን ማን የሚባል ነው ሰፈሩ፣ ወደ በየት ሄድም፣ በካቶሊክ ትምህርት ቤት ወደ ላይ ወጣን። አረ በሌላ ዙሮ በሆነ ሰፈር ብለን ወጣን፣ የዘመድ ቤት ብለን ከዛ በኋላ ጠፋን ቤቱ ጠዋት ነው የወጣ ነው። እንዲሁም ሙሉ ቀን ቤቱን ስንፈልጉለን ማታ መቅሪብ አስራ ሁለት ሰዓት ሲል ቧንቧ አብቃለን። መቼም አረሳውን በቃ ልጅ እንጂ በላስ ብላ እናቴ የተስፋ ቆርጣ ቤቱንም ሳናገኘው ለፍተን ተመለስ። ደግሞ ሰው ካላወቃና ቀም አይልም እንዴ፣ ዝም ብለው ይጠቁሙናል። በዛ ጋር ሂዱ፣ በዚህ ታጠፉ ምናምን ይሉናል። እንሄዳለን። ስንጠይቅ አረግች ማ ሌላ ናት እዛ የምትባል እናውቃለን ይሉናል። ደግሞ በዛ እንሄዳለን። እንዲሁ ስንሄድ ስንሄድ ስንሄድ ውለን መጣን። ከኋላ ያለው ቦታ እንዴት እንደሚያምር እና ፎቶ ለንሳሽሳ አንድ ቦታ ላይ ቆሻሻ ምናምን ይታያል። እንደዚህ አይነት ቦታ ላይ ይጥሉበታል። ይሄ ግን በጣም ነው የሚያምረው። ብዙ ጊዜ ግራራም ባደረሶች ምናምን ናቸው በዚህ የሚያልፉበት እና በጣም ነው ደስ የሚለው። እንዴት እንደሆነችሁ ይዣቸው እመጣለሁ። በነገራችን ላይ እንደዚህ አይነት ቦታ እሺ እዚህ ሲሆን ስልኩ ላይ ሲሆን አለቅጥ ያምራል። ኦፎይ አረ በጣም ነው የሚያምረው። አሁን እንግዲህ ወደ ከተማ እየገባን ነው፣ ወደ ጄሚ ጄሚ ነው የሚባለው ይሄ። ግራራምባ ግራራምባ፣ ወረድን። አሁን ሌላ ሀገር ሂደናል። ግራራምባ ወረድን፣ አሁን ማለት ነው። እና በነገራችን ላይ ግራራንባ በጣም ብዙ ደረሶች የሚቀሩበት ቦታ ነው። እና ደስ ይለኛል ቦታው ሁሉም፣ አየሩ ነው። አሁን ይሄ አስፋልት ወደ ኮምቦልቻ የሚወስደ ዋናው አስፋልት ነው። ከዛ በታች የምታዩት ግራራንባ ደረሶቹ ምናምን ያሉበት ነው። በነገራችን ላይ ማለት ነው። ሁሉም ቦታ ተነስቷል፣ ከነሱ በቀር ፈርሷል እኮ አዳዲስ ነገር ተሰርቷል።